ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። አሁን በጣም ደስ የሚል ዜና ይዤላችሁ ነው የመጣሁትኝ። በተለይ ወርቅ መግዛት የምትፈልጉ ወርቅ ከዚህ ቀደም ገዝታችሁ የማታውቁ ማለት ነው። እንግዲህ እንደምታውቁት የወርቅ ዋጋና የብላክ ማርኬት ዋጋ በጣም ኦቨር ሆኗል፣ በጣም ጨምሯል። በዛሬው ዕለት ግን ወርቅ በጣም እንደቀነሰና አስራ ስድስት ሪያል አስራ ስድስት ሪያል ለሀያ አንድ ካራንት ወርቅ ያኔ ለአንድ ግራም ማለት ነው አስራ ስድስት ሪያል እንደቀነሰ ነው እየተናገሩ ያሉት። እንግዲህ ሀጁም ስለቀረበ ይሁን አላውቅም፣ ብቻ ምን እንደው መንስኤው አላውቅም። መግቢያ ላይ እንደተመለከታችሁት ወርቅ በጣም ቀንሷል ማለት ነው። መግዛት የምትፈልጉ ግዙ ማለት ነው። በአሁን ሰዓት ብትገዙ አሁን ጨምር ሲያደርግ አራት መቶ አርባ ምናምን ወጥቶ ነበረ። አሁን ግን ሶስት መቶ ምናምን ሆኗል ማለት ነው። በጥቅሉ ወርቅ በጣም ቀንሷል። ወርቅ ግዙ ማለት ነው። ወደ ደንበኞቻ ደንበኞቻ ገበያ ላይ ያለው መሰለኝ መሰለኝ ወርቅ ሳወራ እና ወርቅ በጣም አሪፍ ነው። ሰራሃ ሲቸግራችሁ ትሸጡታላችሁ። በዛ ላይ በጣም ያተርፋል። ሪያል ከማስጠቀም ቢስሚላ፣ ሪያል ከማስጠቀም ያኔ ከማስጠ አይ አማርኛው እኮ ጠፋብኝ እና ሪያል ከማኖር ማለቴ ነው። ከማኖር፣ ከማስቀመጥ ሪያል ከማስቀመጥ፣ ብር ይሄ ወርቅ ብታስቀምጡ በጣም ያተርፋችኋል ማለት ነው። እና ግዙ ወርቅ። አሁን ራሱ አሁን የዛሬ ዋጋ የዛሬ ዓመት በሁለት እጥፍ ጨምሮ ነው የምታገኙት። እና አሁን ላይ ደግሞ ያው መንስኤው ባልታወቀ ምክንያት ወርቅ በጣም ረክሷል። እንግዲህ አስቡት ከአንድ ግራም አስራ ስድስት ሪያል ነው ቀናሰ ያሉት። ስለዚህ በጣም አሪፍ ነው ማለት ነው። እና ግዙ ወርቅ እየገዛችሁ አስቀምጡ። ቃማ ምናምን ምናምን ከማል እቃማ ምናምን ከማለት ወርቃችሁን ግዝት አርጉና፣ አስቀምጡና፣ አላህ እስካለ ድረስ ሰርታችሁ ወደ ሀገራችሁ ሄዱ። እቃማ ተወዷል አስራ አምስት ሺ ሪያል ገዝታችሁ እቃማ ከአሁን በላይ ምን ልትኖሩ ነው ብሏል። ታጠቅና ወርቃችሁን ግዙ ጋይስ። አሁን ላይ በቃ ሁሉም እቃማ ማሰራት አለብኝ፣ ዘንድሮ እቃማ ካላሰራ ሆኔ ብንትሙሳ ሙሳ አይደለም ሆኔ ፋጢም አይደለሁም እያላችሁ ነው። ስለዚህ እቃማ አታሰሩ እንደኔ ማለት ነው። ብራችሁን ያዙ። አንደኛ ነገር አሁን ስራ የለም ይም ሲጀመር ስድስት ወር የተሰጠው አስቡት። በሁለት ሺ ሪያል እንኳን ብትሰሩ፣ አሁን በእርግጥ ሁለት ስራ የለም ሺ አምስት ወይ ሺ ሶስት ምናምን ነው ስራ ያለው፣ ግን ይህንኑ እንኳ የለፋችሁበትን የቃረማችሁትን እስከ ዛሬ ሙጥጥ አድርጋችሁ አንደኛ ጠለቤት ብትገቡ ችግር የለውም። በነገራችን ላይ ጠለቤት ያኔ አረቦቹ ወጫችሁን አግዘዋችሁ ያኔ ግማሹን እንኳን አግዟችሁ ብታሰሩ ይህን ሁሉ አስራ አምስት ሺ ርያል ከመክፈል ቢያንስ እናንተ የሁለት ወር ደመወዛችሁን ወይ አራት ሺ ወይ አምስት ሺ ከፍላችሁ ብታሰሩ አሪፍ ነው፣ እንደኔ ማለት ነው። ነገር ግን ይሄ ይህን ሁሉ ከፍላችሁ በውጭ በውጭም ቢሆን ግን አሪፍ ነው ይመስለኝ። ግን ስራ የለም ወይ መጣም ወይ እንደዚህ ወርቅ ቤት ምናምን ካልሆነ በቀር ስራ የለም እና ስራ ስለሌለ፣ ብራችሁን አታባክኑ። እንደ ወርቅ ብገዙ ነው የሚሻለው። እኔ አሁን ነገ ወርቅ ቤት እንሻላ ሄዳለሁኝ። ተመልሼ ስመጣ የሆነውን የሚሆነውን እነግራችኋለሁ ማለት ነው። ለዛሬው ግን ጊዜው ሳይሄድባችሁ መረጃውን ላቀብላችሁ ብዬ ነው የመጣሁት። እና በአረብ ቤት ከሆናችሁ በከፊል ስር ከሆናችሁ ያኔ በእርግጥ ማለት ህይወታችን የሚያስቸግረው አሁን ቤተሰብ አይተን እንመጣለን፣ ግን እኛ ሳ መቼ ነው የምንኖረው? ልጅነታችን እንጨረስን ወጣትነታችንን መጨረስ አለብን። እንደ መቼ ነው የራሳችንን ህይወት የምንኖረው የሚለው አሳሳቢ ጉዳይ ነው፣ እንጂ ለብራችሁ፣ ያኒ ብራችሁን እንዲቀንስ ወይም ወጪ እንዲቀንስላችሁ ከፈለጋችሁ አሁን አረብ ቤት ከሰራችሁ፣ ማለት እዛው ምትሰሩ ቤት ከፊል ከሆኗችሁ ያኒ ይህን 15000 ሪያል ሁሉ ከፍላችሁ ለምን እነሱ ቤት ትሰራላችሁ? ያኔ በውጭ መስራት ትችላላችሁ ማለት ነው። ነገር ግን ወጪው በጣም ብዙ ነው። አንደኛ ስራ ላታገኙ ትችላችሁ። በዛ ላይ እቃማ አሁን ልክ እንደሚያዘው ወይ ደግሞ በጣም ቀላል ነገር አይደለም፣ በጣም ብዙ ወጭ ነው ያለው። ሀታ ካሰራችሁ በኋላ ከከፊል ስር ካልሆናችሁ ማሳደሻ ይላሉ ከፊላችሁ ብር አንጫ ለዛ፣ እንደዚህ ያደርግብሻለሁ እንደዚህ እያለ ብዙ ወጪ ነው የምታዋጡት፣ እና ገንዘባችሁን አታባክኑ ማለት ነው። ብራችሁን ይዛችሁ ያላችሁን አስራ አምስት ሽር ያል ካላችሁ አላሱ ሀገራችሁ ገብታችሁ መስራት ይሻላል እንጂ ይህን ሁሉ ገብሮ እሺ በውጭ እንኳን ስራ ቢኖር አሁን ለምሳሌ ምግብ ቤት የራሳችሁን ህይወት እየኖራችሁ አግብታችሁ እየወለዳችሁ ቢሆን ኦኬ። ግን ደግሞ እዚህ ሀገር የትኛውን ባል ነው የምታገቡት? እስኪ የትኛውን ወልዶ ሶስት አራት ልጁን ኢትዮጵያ ሚስቱን እና ልጁን ኢትዮጵያ ጥሎ እዚህ ሶስት አራት እያገባ እየፈታ የሚኖረው ወንድ ነው የምታገቡት? አልገባኝም። ስለዚህ በናት አስቡበት፣ የምሬን ወይ ላይ ይህንን ነገር ከመጀመራችሁ በስተፊት አስቡበት። እንደኔ አሁን እኔ አንዴ ታየኝ አረብ ቤት ለምሳሌ ቤተሰቦችን አይቼ መጥቼ ያሰሩልኝ ቤተሰቦችን አይቼ መጥቼ አመትም ሰራሁ ወይ ሁለት አመትም ሰራሁ፣ ሰርቼ ጠቅላላ መሄድ። ያኔ እርግጥ እዚህ ሀገር እኮ ማንም ህገ ወጥ ከምንሆን ህጋዊ ብንሆን አሪፍ ነው። ሌላ ሀገር ከመሄድ እዚህ ተመልሰን ብንመጣ ቢቸግረን፣ ወይ ደግሞ በጣም ደግሞ የሚያጓጓኝ እኔ መካ መካ፣ ኡምራ ሀጅ መሄድ እፈልጋለሁ በጣም ያኔ። ወደፊት አላህ ሀብታም ሊያደርገን ይችላል፣ አይታወቅም ይም እና እድላችን ከተዘጋ ግን ቤት ቤት ብለን እንትን ኡምራ ሊሆን ይችላል፣ ሀጅም ሊሆን ይችላል። በምን እናደርጋለን? ስለዚህ ይሄ ስላለ ህጋዊ መሆኑ አይከፋም። ግን ደግሞ እያስተናተናቸው ገና ለገና በቃ አሁን በዚህ ወር እራሱ ስንት በዚህ በዚህ ስምን ቀን ወር እንኳ አልሆነውም ግን በዚህ ስምንት ቀን ራሱ ያላሰራ ሀልቅ የለም። በቃ ኢቃማ ይደርሳል። አልሐምዱሊላህ ስድስት ወር ሰጥተዋችኋል፣ ተሰጥቶናል። አስበን በደንብ ምኑ ነው የሚጠቅመው ምኑ ነው የሚጎዳን የሚለውን አይተን ብናሰራ መልካም ነው ብዬ አስባለሁኝ። እዚህ ድረስ ተከታተላችሁኝ አመሰግናለሁኝ። ወርቃችሁን ግዙ ማለት ነው ከኢቃማ ይልቅ።